ዳይመንድ እንግዲህ ባርኮትን ገንዘብ ተቀበለው። ፍቅርን አሁን ወደ ራሱ ቤት ወሰዳት አግቷታል። በደንብ ፍቅር በመታገቷ ሁላችንም ደስ ብሎናል። ምክንያቱም አንድ ሰው መጥፎ ስራ ሰርቶ ውጤቱ ጥሩ እንዳልሆነ ለጊዜው ቢሆንም፣ መጨረሻ ላይ ግን ወገን እንደሚያስከፍለው የሚያስተምር ነገር ነው። ባርኮትን የአደይ ደመወዝ እንድትቀበለው ደውላ ጠየቃች። እናም ገንዘብ ላክልኝ አግተውኛል አለችው። እናም ለዳይመንድ አካውንት ገባለት። ነገር ግን አሁን አፏ አያርፍም። ሲከትል ደግሞ ሊሊ አሁን በጣም እናደገኛ ሆናለች። ሊዲያን አስፈራራቻት። ሊዲያን በጩኸት ከዛ ቤት ወጣች። እናም ኢላም ላይ ጮኸችበት። ሊሊ ከዚች ከልጅ ምንድን ነው ያለህ ግንኙነትም አለች። እንግዲህ ኪንጎ ደግሞ አደይን ማየት አደይን የራሱ ለማድረግ ይፈልጋል። ፍቅር ከዛ ለመውጣት አደይን እንደምንም አስማምቼ ያንተ ለማድረግ ይሞክራለሁ። ከዚህ አስወጣይ ኪንጎ አለችው። አይደል በቃ ፈታሻለሁ አደይን ለኔ ታደረግሽ መንገድ በማለት ሰበከና በጥፊ ደረገማት። ፍቅር የእጇን እያገኘች ትገኛለች። ሰላም ወድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ሊ ሰላማችሁ ይብዛልን። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ድራማ ከባለፈው የቀጠለ ይዘን መጥተናል። ባለፈ እንግዲህ ኪንጎና እንዲሁም ዳይመንድ ፍቅርን ተሸክማት ይዘው ሲሄዱ ነበር ያየ ነው ዛሬም እንግዲህ እነ ኪንጉ ፍቅርን እያሰቃያትና ዋጋ እየከፈለች ትገኛለች። በነገራችን ላይ እነሱ የተሰጣቸው ካራክተር ቢሆንም እጅግ አስተማሪ ነው። ከፍቅር የተማርኩት ነገር ምንድን መሰላችሁ? አንድ ሰው ለጊዜው እያሳሳቀ የሚያደርጋቸው መጥፎ ነገሮች ውጤታማ ይመስሉናል፣ ግን የራሳችን ጉድጓድ የምንቆፍርበት እንደሆነም አስተማሪ ነገር ነው። እናም ፍቅር አሁን እሷ ያደረገችውን በሙሉ እሰዎች ላይ ያደረገችውን እሷም እየተደረገባት እና እየከፈለች ትገኛለች ማለት ነው። እንግዲህ ባርኮት ሲደውሉ ስልካቸው አይሰራም የሁለታቸውም የሊዲያና የፍቅር ስልክ ደረጃ ላይ ተቀምጦ ነው ያገኙት ማለት ነው። እናም ስልክ ሲደወልላቸው ስለማያነሱ ወደ ውጭ የሚወጡበትን ፕሮግራም ሰርዘው እንዲሁም ወደነ ፍቅር ቤት በመሄድ ኢላ አደይና ባርኮት ማን ነው ዳዊት ግን እዛ ሲሄዱ አልተገኙም። ምን አማራጭ አላቸው ሲፈልጉ በቃ የሆነ ነገር ሆነው ነው በማለትም ስልካቸው ሲደወልም እዛ ደረጃ ላይ ቁጭ ብሎ አገኙት። ክላሳቸውም እንዲሁም ቤቱን በሙሉ ፈልገው ሲጨርሱ እስኪ ክላስ እኔ ስትል ሌዳ መጮህ ጀመረች፣ አንቺ ፍቅር እያለች የሊዱን ድምፅ ሰማሁ በማለት ኢላ አመራ ወደ ክላሷ። ሲከፈትላትም ደብን ዘላ ጉሮሮን አነቀችው። ፍቅር መስራት የነብሰ ደማን ከዛም ዛሬ ምንም ብትሉ ምንም አልተዋት እገላት አለው። ይህን ያክል ሰዓት በርዘግታቢ በማለት መጫ ጀመረች። ሊዲያ ስትፈልግ አጣቻት። ከዛም ሁላቸውም ሳሎን ቁጭ ብለው እያለ ምን እየሆናችሁ ነው እያለም ነበር። ደብ ግን ሊዲያ ኢላ ጋ ሂዳ ሳመችው፣ ከጎኑ ቁጭ አለች። ምን እየወረሽ ነው ስራ ተያዥ ቢላትም ልሰማ አልቻለችም። እናም መሄድ ከፈለጋችሁ ኑ እንሂድ፣ ወይስ የምሳውን ፕሮግራም ሰርዘነዋል አለ ኢላ። ከዛም አይ በዚህ ሁኔታ መሄድ አይጠበቅብንም ኢላ ግን ደግሞ በቃ እናንተ ሂዱ አለ። አይ የትም አንሄድም፣ እኔ ወደ ቤቴ ልሄድ እናንተም እንግዲህ ዋናው መገኘታቸው ነው አለ ሊዳ። ደግሞ እኔ ከኢላዬ ጋር ነው የምሄደው አለች። ከፈለግሽ ነው ቶሎ ብሎ እዛ ሄደ። እዛ ሄዳ መመናቆል ጀመረች። ሊሊን ደግሞ ያቺ ገረድ እዛ ብትሆን ነው የሚሻለው እያለች መናገር ጀመረች። እናም ኢላ ከዛሬ ጀምረች ሊሊን እንደዚህ እንድታያት አልፈልግም። እኔ ፊት ምንም ቢሆን የድሮ ፍቅረኛ ያናት ብሎ ተቆጣት። ከዛም እሽ ብላ ዝም አለች። አዴ ደግሞ እዛ ሶፋ ላይ ከንተር ብላ እንቅልፍ እንደወሰዳት ባርኮት መጣ። ባርኮት የእህቱ ስልክ አለማንሳት አሳስቦት ነበረ። ባርኮት ሲመጣም አማራጭላቸውም ጸጥ ብለው ነበር። ፍቅርስ ሲልም ፍቅር ወደ ውጭ ወታለይ አሉት። ጠዋት ግን ሲፈልጓት ፍቅር እየተባለ አልመጣችም አለች አደይ እንዴ መግባትና አለመግባቷን ቸክ ሳታደርጉ ነው እንደምታኙት? አለባረኮት ከዛም ዳዊት ደግሞ እንደ በቃ ወጡ። እንዴት አልመጣችም እንዴ አላት አደይ። የለችም አለችው። ከዛም ሊሊ ደግሞ እንግዲህ ከሄደችበት መጣች። ሊዲያን እዛ ቤት አገኘቻት። ሊዲያም ወደ ቤትሽ ሂጂ ስትባል ሊሊ ስትላት አልሄድም ምን ነው የማረገው አለች። ከዛም ኢላ ታያት በቃ አላት። ከዛም ሊዳ አደረች እሶፋ ላይ ማለት ነው። በዚህ የተበሳጨችው ሊሊ ሁሉን ነገር ችላ አልፋ ግን ጧት ላይ ተነሺ ብላ የለበሰችውን ልብስ ገፈፈቻት። ከዛም አንቺ እኔ ላይ ነው አንቺ ነሽ እኔን እምትገፊ አለቻት። አዎ ተነሽ ወደ ቤት ሸች ካሳደርንሽ አይበቅም አለች አንቺ ገረድ ቦታሽን የረሳሽ መሰለኝ ወይስ ቦታ ተቀያየርን አለቻት ሊዳ ለሰው ክብር ቢኖርሽ ምን አለበት ክብር ይኖርሽ በማለት ጨኸችባት ኢላ ሲመጣ ምንድነው ሴቶች ሲልም ሊሊ ግን ብልጥና ጀግና ናት እናም ሊዳን እኮ እያለበስኳት ነበር በቃ መነሳት ትፈልጋለሁ ወደ ቤት ሄዳለሁ አለችኝ አለችው ምን አለ? አዎ ጥሩ አለችና ሊሊ እቅፍ አደረገችው። ሊዳ ተናደደች። ከዛ በፊት እንግዲህ ሊሊ ክችን ገብታ እየሰራች እያለ አንቺ በይ ቶቶሎ ስሪ ሞ ምንም እኮ ሲያዩሽ ሞያ ያለሽ አትመስም አንቺና ያቻደ የምትባሉ አለቻት። አንቺስ እሽሮ ላይ እንዴት ነሽ? እኔ ሽሮ መስራት መብላትም አልፈልግም፣ አልወድም፣ አይመቸኝም አለቻት። አታስቢ ብዙ አታውሪ ስለ ሽሮሽም ይላይ ነግሮኛል ብላ ቀጠል አረገቻት። አንቺ አንቺ ገረድ ችጋራም ሜደሃለች አለች ሊዲያ። ሊሊ አሁን የምትከትፍበትን ቪላዋ አንስታ ስ+ ጣርጋ ይዛ ስታስፈራራት ሊዲያ በጩኸት ቀወጠችው እና ከዛ ቤት ወጣች። በጣም ፈራቻት። ሊሊ ደግሞ ለራሴ ስንት ጭንቀት ያለብኝ ፈሪ ብላ ወደ ስራ ቀጠለች። እንግዲህ ባርኮት ደግሞ አደይ እሶፋ ላይ ኩርትም ብላ ተኝታ እንዳለ ባርኮቴ በፍቅር አይን አደይን ማየት ጀመረ። ከዛም ትንሽ ቆይታ በኋላ ዳዊት መጣ። ደብ አደይ ዝኖ እንዲ ያደረችው አለው። አዎ ዝኖ ተኝታለች አለም። ከዛም አደይ ነቃች። ባርኮቲ እንዴት ነ? አለችው። እንዴት ነሽ አደይ፣ ሰላም ነሽ? አላት። ደህና ነኝ። እሺ፣ ፍቅር የለችም እንዴ? አላት። ፍቅር አልመጣችም አለችው። ማለት የት ሄዳ? ትናንት ወጣች ግን አልተመለሰችም። እኔም እኮ አደይ እዚህ ቤት ስለተመለሽ ደስ ብሎኛል አላት። እኔ እንኳ የተመለስኩት እዚህ ፍቅርን እየጠበቅኳት ነበር የተኛሁትም አለችው። ማለት ሲልም ፍቅር ትናንት ይወጣ ያልተመለሰችም አለችው። በጣም ደነገጠ። በመመለስሽ ደስ ብሎኛል፣ እናቴ ደግሞ አንቺን ትፈልጋለች አለ። ከዛ የፍቅር ስልክ ሲደወል ሊደውል ሲል ባርኮት ስልኳ ዚና ባረክኝ። በቃ አላቅም የት እንደሄደች አሉ። ወይኔ ምን ገባች እያሉ ምናልባት መታደር አንዱ በማለት ክላሶችን በሙሉ ፈተሹ፣ ግን የለም። ኪንጎ ደግሞ ያደይን ገንዘብ ደሞዟን ሳሰጭ ነው ወይ ለእኔ የከፈልሽኝ አንቻውር እያለ ፍቅርን እያሰቃያትና በጥፊ እየጠፈጠፋት ይገኛል። በተለይ ኪንጎ በቀሉና የተበቀለው አንጀቱ አሮ ነበረ። ከዛም አሁን የአደይን ገንዘብ አምጭና ስጭ ስትባል የለኝም፣ ከየት ነው የማመጣው? አራዳ ስመስለኝ ነበር ለካ ለሚያልክ ፋራና አለችው። ፋራ ማለት አራዳነት እንደ አንቺ የሰው ላብ የበሉ እየቀሙ ከሆነ ሽ ጊዜ ይቅር፣ አንቺ አውሬ፣ በሰው ላብ ላይ የምትቀልጅ አላት። ከዛም እኔ ኮ ተማሪ ነኝ፣ ባርኮት የሰጠኝን የትምህርት ቤትም ክፍያ ጨርሸዋለሁኝ። ከየት አምጥች የምሰጥ ይመስልሃል? ይህ ኮ ያደይ ደመወዝ ነው አለችው። ከዛም ይበልጥ ተናደደ። አሁን አምጪ ሲላትም ልቀቀይ ዳይመንድ፣ ተዝቤን ልውጣ እወከል ልቀቀኝ፣ ግን በኋላ የሚፈጠረውን ተናግሬለሁ አለችው። ምን አባሽ ልታመጪ ነው አንቺ ሰይጣን አላት። እመነኝ እንደዚህ አርገህ ዝም የምልህ ከሆነ እኔ ፍቅር አይደለሁ። እመነኝ አታቀኝም ማለት ነው አለችው። አሳይሻለሁ በማለትም በጥፊ መታት። ክንጎም ደገመላት። ሲቀጥል እንግዲህ ባርኮት ጋር ደውል እና ገንዘቡን ያስገባለህ አለችው። ባርኮት ጋር ደውሉ ብዙ ገንዘብ እንዳስገባለት ጠይቀ። ገንዘቡን ካስገባ በኋላ ግን ፍቅርን አለቀቃትም። እንዳይመንድ ይዟታል። ከዛም ፍቅር እየጨዋ ትገኛለች። አላከልኝም ሲላትም እንዴ ባርኮት ያላከልህ አያደርገውም አለች አይ ምን ያክል ክፉ እንደሆንሽ ና ማንም እንደሚፈልግሽ የለም ለአዴይ ቢሆን ሁሉም ሰው ይነሳ ነበር አንቺ ክፉ ከመሆንሽ አንጣር ማንም አይፈልግሽም አላት እሱን ዝምበል አለችው አዴይ እንግዲህ ምናልባች ማን ያገታት ሲባልም ምኑ ታውቅ አላቅም እሺ ዳይ ኪንጎ ከሆኑስ አለች አዴ እነሱ ከሆኑ እመነኝ እቤታቸው ሄዳለሁ አቀዋለሁ፣ አለች። አይ እነሱ እንኳ አይመስሉኝም ሰውየው አታቀኝም ብሏል፣ አስፈራርቶኛል። ሲልም አደይ እቤታቸው መሄዱ አይከፋም ቢሆንም አለችው። ከዛ እነሱ አይመስልኝም አደይ አላት። ብሩን አስገባሃል አለ። ሆቴል ልቀቃት አለ። ብሩን ካስገባለ በኋላ ግን ዳይመንድ አለቀቃትም። አደይ እየሄደች እያለ ኪንጎን አገኘችው። ከዛም አደይ እኔ ፍቅር ናፍቀሽኝ ወደ አንቺ እየመጣሁ ነበር አላት። ፍቅር ጋር ጨዋታ እየተጫወታችሁ ነው? አደይ ፍቅርና ኪንጎየት ናቸው አለችው። ከዛም እኔ አላቅም፣ ፍቅርና ዳይመንድ ስትለውም አላቅም? እኔ ፍቅር ማነሷ ጋር እነሱ ጋር ነው አለች። አለሽ አላት፣ እናንተ ጋር ናት ስትለውም፣ በፍጹም እኔ ስለ እነሱ አላቅም፣ ስለ ዳይመንድም አላቅም። እኔ አንቺ ናፍቀሽ የመጣሁት ሲላትም አብረሽ ልትኖር ይመጣ ሲላት፣ መቼም እንዳታስበው፣ መቼም በማለት በጩኸት ጥላው ሄደች። እነ ኢላዊ ስትሄድ ደግሞ ሊዲያ እዛ ናት። እናም አንቺ ደግሞ መልሳር ይመጣል አለቻት። አደይን እኔ ሊሊን መታ ላይ ስለተባልኩ እሷን ለማገኘት ነው የመጣሁት አለች። እናም እንግዲህ ሊዲያ ስርዓት የኖሮች በማለት ተቆጣት። ከዛም ለማንኛውም እኔን እንደዚህ ከመናገረች በፊት ዳዊት ቶሎ ብለሽ ነኝ ካልሆነ እኔ እመጣለሁ ብሎሻል አለቻት። ከዛም ሩጣ ወጥታ በቃ ኔ ልሄድ ብላ ሄደች። ሊዲያ በጣም ከባድ ሰው ናት፣ ግን አሁን ሊሊ ጨክናባታለች። ዳይመንድ እንግዲህ አደይ እንዳየችውና አደይ እንደጠረጠረች ኪንጎ ነገረው እናም ፍቅርን ይዞ ወደ ሌላ ቦታ ሊዘዋወር እንደሆነም ተነሳ። ግን ልቀቀይ ብሩን ሰጥቶ ሄለ ልቀቃት፣ ምን ትፈልጋለህ አለው። በፍጹም አልለቃትም ገና ብዙ መቀጣት አለባት። አደይ ላይ ያደረግሽውን ነገር መክፈል አለብሽ አላት። ደግሞ አንቺ ማለት ለእኔ የገቢ ምንጭ ነሽ፣ በቀላሉ አትለቀቂም አላት። እናም ለማንኛውም የትም ቦታ ይዘህ ሂድ፣ አይመለከተኝም ግን ደግሞ እኔ ጨርሻለሁ። ሌላ ችግር ውስጥ እንዳትገባ አለው። እሱም እንግዲህ ፍቅርን ይዞ ወጣ። አሁን ፍቅር ዋጋ እየከፈለች ትገኛለች። ቻናሉን ሰብስክራይብ ያደርጋችሁ